እንዴት ናችሁ በላቸው። እህት እፈልጋለሁ በላቸው። ሰላም፣ ሰላም ውድና እየተከበራችሁ ያይቶ ተከታታዮቻችን ተከታታይቻችን እንዴት ናችሁ? እኛ ነን እግዚአብሔር ይመስገን። ያው እንግዲህ ሰሞኑን ትንሽ ጠፍተናል፣ የለንም ሚዲያ ላይ ስራ ቢዚ ነበርን። እንግዲህ ዛሬ ስለናፈቃችሁን እናንተ ጋር ጊዜ ለማሳለፍ መጥተናል። አባ ፍቅር አባት በያሉኝ ነው። ፍቅር ሰላም በላችሁ። ሰላም ሰላም ውድና እየተከበራችሁ የዩቲዩብ ቤተሰቦቻችን እንደምናችሁ? እኛ ጋር ደህና ነን እናንተ ጋር ሁሉ አማን። ያው ፍቅር እንዳለች ሰማን ትንሽ ጠፍተናል በአንዳንድ ነገሮች። ዛሬ ግን ያው ከች ብለናል። ይዤ መጥቻለሁ ና አባ ሰላም በላችሁ እና እዚህ ጋር እዛችን ሰላም እና ሰላም ትላችሁ እንደምናችሁ በላችሁ እና ሃይ በላችሁ። እንደዚህ ጋር ሁንና እኮ እዚህ ጋር እዚህ ጋር ቁጭ በልና እሺ እዛ ሆናችሁ እች ሰላም በላቸው፣ ፎቶ አንሳቸው። ቁጭ በላ ሃይ በላቸው፣ ሃይ ሳይ ሃይ ልዛችን ያው በራስ ሙድ ካልሆነ አይሰማም። እና እንደምን ናችሁ? ስራ አሪፍ ነው፣ ሁሉ ነገር መልካም ነው። ከኛ ጋር ክብሩ ይስፋ እና አባ እና ፍቅር ፍቅር ዛሬ ለምን ይዤ እንደመጣሁ አላወቅም። በቤተሰብ ፊትም ጠይቅ ጥያቄ አለ ብዬ ነው ያመጣውት። እንግዲህ እናንተን ሽምግልና ልልክ ነው። ሽምግልናው ምንድን ነው ከማለታችሁ በፊት ሁላችሁም ይሄን ሽምግልና ከሰማችሁ በኋላ ደስ ደስ የሚል ኮሜንት እየጻፋችሁ የባሌ ልብ የሚያራራ እየጻፋችሁ እንድሸመግሉኝ እፈልጋለሁ። ዛሬ እንግዲህ በ- አስራ ሰባት ሺህ አስራ ሰባት ሺህ ሰው አለ እኛ ቤት ውስጥ በእነሱ ፊት ሽምግልና ጠይቀ ነው። ብቻዬን ደክሜ ደክሜ አልሳካልኝ ስላለ በእነሱ ፊት ዛሬ እንግዲህ ከሽምግልና የሚወጣ የለም አይደል ነው። ግን እንደው ካሜራ ፊት ሹም በዚህ ልክ እንብብሽ። አዎ በምን ታሸመግለኛለች ብለህ ታስባለህ? መጠረጥሩ ነገር የለም እኔ እኔ በዚህ ልክ በጣም እንዴ ያልኩሽ ነገር አንዳንድ አንድ ነገሮች ሊኖሩ ይችላል። ግን ያው ምን አባ ፍቅር አባት በይሉኛ ፎቶ በልና ቤተሰብ እንደምታዩት ጎረምሳችን እግዚአብሔር ይመስገን፣ እንግዲህ የዓመት ከሰባት ወር ሆነው ወደ ሁለት ዓመት ኦልሬዲ ሊገባ ነው፣ አድጎልናል። መድኃኒዓለም ክርስቶስ ከዚህ በላይ ያሳድገው፣ እመቤቴ ታሳድግልኝ። እና ልጃችን ደስታችን ነው እያየነው፣ አባ ልጃችን ሲኖር አንተም ከሄድክ በመጣ የምትለው ልጅ በቃ ብቻ ልጅ በረከት ነው ልጅ ደስታ ነው። እና እንግዲህ አንድ ልጅ ሲሆን ደግሞ

እና ቤተሰቦች ይቅርታ በማልያው ባባ እየረበሸ ነው። ጊዮንን ምን ብዬዋለው መሰላችሁ፣ ባባ እንዳመት ከሞላ በኋላ ነው እንደውም እኔ ወይ ሂጄ ስራ ልስራ ወደ ውጭ ማለት ነው ያለያ ደግሞ እኔ ባንድ ልጅ እዚህ ወይ ስራ ልሰራው ቁጭ ብዬ በአንድ ልጅ መቀመጥ አልፈልግምና ሌላ ልጅ እንድገም ብዬ ደጋግሜ ስጠይቀው አይታችኋል። ካሁን በፊት የሆነ ሁለተኛ እርግዣለሁ ብዬ ፕራንክስ አድርገው እራሱ በጣም ደብሮት ነበር። ምንድነው የሚለው በቤት ኪራይ ወይ ቤት ሳልሰራ ወይ ደግሞ አሪፍ የገቢ ምንጭ ስራ በጣም በቃ ባሪፉ ስራ አለ እግዚአብሔር ይመስገን። ግን አሪፍ የገቢ ምንጭ የሚያስገኝ ስራ ሳልሰራ ሳልጀምር ልጅ ሁለተኛ አንወልድም አለ። እና የምሬ ነው። እኔ ስሬስ እናንተ የምትላላችሁ ሴቶቹም ወንዶችም ኮሜንት ላይ አስቀምጡልኝ። እኔ እያልኩ ያለሁት የምር ፍቅር፣ ሁለተኛ መውለድ አለብን ገባ? ከካሜራ ጀርባ ብዙ ነገር መግሬ ያለው አንተ ግን አንተ እኮ አውቃለሁ ልጅ እንደፈለገው ነው እንዲያርክ ስለምፈልግ ነው ግን ደግሞ ልጅ በረከት ነው ይዞ የሚመጣው አዶን ሳይወለድ በፊትና አሁን ያለውን እያየሁ ነው በረከት ነው ሁሉ ነገር ልጅ እግዚአብሔር ስጦታ ነው እና እኔ ደግሞ ሴት ልጅ እንደመሆኑ ይመጣል በቃ በወጣትነቴ ነው ሁሉን ነገር መጨረስ ያለብኝ እንጂ ገና እድሜ በጀመረ ቁጥር ድካም ይኖራል ወጣት ከሆንክ ግን ልጅ አዶን ራሱ እያየሁ ነው ምን ያህል እንደሚያደርከው ሰው ወጣት ከሆንክ ግን ተፍ ተፍ ብለህ ታሳድጋለህ። አዶኒም ብቻውን አይሁን ወይ እህት ወይ ወንድም ይወጣለት ብዬሽ ስጠይቅም ቢሰራ አሁን በነሱ ይጠየቃል። ያው ቤተሰብ እናንተ ፊት ነው፣ እናንተ ፊት የሚሆን ያው ልጅ እንግዲህ ከላይ የተሰጠው ውድ ስጦታ ትክክለኛ የደስታ መገለጫ መኖራችሁን የሰው ልጅ የትኛውንም አይነት ሲቹኤሽን ውስጥ ቢሆን ልጅ ካለው ነገን አሻግሮ ያያል እና እኔ እስከማውቀው ድረስ ነገን የምናይበት መነጽራችን ነው ልጃችን። በነገራችን ሁሉ ከሁሉም ነገር ይልቅ አሁን ካለን ይልቅ ነገንም እንድንኖር ልጅ ከዚህ ውስጥ አርቃ የኔ የራሴ ተስፋዬ ነው ልጄ። ብዙ ነገር ነው ልጅ። ሚጠላታቸው አለ ብዬ አላስብም፣ ግን አንድ ነገር አለ፣ ፍቅር። ሰው የሰው ልጅ እኛን የገጠመን ኦብስታክል መቼም ልጃችን ላይ እንዲደገም አልፈልጉም። እኛ የቤት ክራይ ተከራይተን እንደኖርነው ሁሉ ልጃችን ነገ የቤት ክራይ እንዲከራይ ትፈልጋለሽ? አልፈልግም። እኔ በእንደዚህ አይነት ሲቹዌሽኖች ውስጥ ስላለው ነው ለማለት እንግዲህ አውቃለሁ፣ አንቺም ወጣት ነሽ እኔም የራሴን ብቻ ሳወራ የአንቺም ወጣትነት ሊያልፈኝ ነው። እንውለድ ሁለት ሶስት አሁን ነው ወልጄ ማሳደግ የምፈልግ እያልሽ ነው አንቺ። በእርግጥ ያው ምንም ነገር ሁሉም ነገር ተሟልቶ እዚህ ብታገኘውም ለወንድ ልጅ ደግሞ ቤተሰብ ማስተዳደር ትንሽ ኦብስታክል አለው። በዛ ነገሮችን አመቻችተን እንወልዳለን ብዬሻለሁ፣ ረድተሽኝ ከሆነ ማለት ነው። አይ ይሄኔ ምክንያት አይሆንም፣ ምክንያቱም ፍቅር ልጅ ፈጣሪ እኮ ነው። ነገ እኮ የሚወለዱ ልጆች ሀብት ይዘው ሊመጡ ይችላሉ። በሀብት ብቻ አይደለም እንዴ እኔ መውለድ እፈልጋለሁ። ቤቱን በልጅ አጨናነቄ አንተም ጫጫታቸውን እየሰማ ና ናባ ና ና፣ ምን ወደቀብን እ ምን ወደቀብን? ያን ድራሱ ባባይ ና፣ ዝም በላት ማና፣ እንካ ውሃ አምጣ፣ ሄድ፣ ውሃ አምጣልኝ፣ ውሃ ከመጣለው ሄድ፣ ቅዳ ከዚህ እና የምር ቤተሰብ እኔ አሁን እንግዲህ ብቻዬን ለምው ለምኘው ጨርሻለሁ። እናንተ በኮሜንት እንድታሸመግሉልኝ የመጣውት የመጣዎት ኃላፊነት ለእንዳትሰጥሻለሁ ነው። ነገር ብዙ ጊዜ ተነጋግረንበታል አይደለ? ፈልገች ከሆነ ላስብበት እንቢ ካልክ ግን እኮ በራሴ ማድረግ እችላለሁ። እና ገባይ ላስፈቅድ ብዬሽ። ልጅ ከተፈጠረ በኋላ ምንም አትልም እኮ ይኸው ልጅ ይኸው እንግዲህ ውሃ አምጣልኝ እንኳን አመጣልኝ። እና ያን እያየሁ እንዴት ነው የማልወልድ? እስኪ አዶኒ ይጠይቅ። አዶኒ ባባዬ፣ ና ልንገርህ ና፣ ተጠየቅ። ቆይ ል እህት ይወለድልህ፣ እህት ይወለድልህ። አዎ በል እስኪ ዋው ዋላያ እህት ይወለድ ይበላቸው። ነገራቸው እዛ ጋር ሀይ በላቸው፣ ሀይ በላቸው። የምር የእኔ ፍቅር ተው። እኔ እንደ መንታ ነው መውለድ የምፈልገው። የምር ያድርግልሽ። መንታ ጊዜ ብሎ ነገ እኮ ፈጣሪ ነው የሚያውቋባው ነገ ለልጆቻችን ደግሞ ለልጆቻችን ማሰብ አለብና ስለነገር እኮ እንደውም ለልጆቻችን አሁን አዶኒን ሳንወልድና አሁን ወልደን ያለንን ጥንካሬ እያየህ ነው። ሞር ደግሞ ልጅ ሲበዛ ለእነሱ ኃላፊነት ነገ ጥሩ ደረጃ እንደደረሱ ልጅ ስትል እየበረታ ትሄዳለህ እንጂ አትሰንፍም። ገባ እኛ በብልጠት ቤት ሰርተን ነው ልጅ የምንወልደው ብንል ፈጣሪ ነገጧት ልጅ በቃ፣ ይሄን ቃል መጠቀም ባልፈልግም ማለት ነው። ለምሳሌ አሁን እኛ ዛሬ ሌላ ልጅ ወለድ ነው ማለት፣ አዶንዬ ሳይጠነክር ሌላ ልጅ ወለድ ነው ማለት ባባን፣ አንደኛ ባባን እንክብካቤ ታቆሚያለሽ። እንዴት ነው ማቆመው? እኩል ነው። ይሄን ቃል እገባልሃለሁ። ደጋግሜ እንትለኛለህ አንተ አዶንዬ ነው መሰል የምትወደው በቃ፣ እሺ አይኑ ይገባኛል።

ወጣት የምታካሄደው አካሄድ እና እንደዛ ማ ብለ ራስ አትቸው ጊዜ እኮ ይሄደ በሄደ ቁጥረኛ ድብ እየጨመረ ነው። እኔ ይደክመኝ ይሆናል በቃ ይደክመኝ። ወጣት ነህ ግን ልጆችን አዶኒ ፍጥነቱን አታይም። አሁን ተመልካቾቻችንም ከጥልቅ ይቅርታ ጋር ሆነ ነው። ይሄ ሚዲያ ላይ ነው፣ ሶሻል ሚዲያ ላይ ነው። ነገ ልጃችን የተወ ነገ እንደዚህ ያወራንበት ልጅ ም እኮ ተወልዶ ሊያዩ የሚችል ነገር ነው ይሄ ነገር እኮ ግን በዚህ አመት ልጄም እሱም ነገ የሚያዩ ነገር ስለሆነ

አንድ ልጅ ሳይወልድ እኮ 3 አራት 3 የሚያስተናግዱ ሰዎች አሉ። ከልጅ በላይ ደግሞ 3 ታውቃለህ። አሁን አንድ ሰው አንድ ጫስ ሲቅም ምን አይጠጣ ያጨሳል። ሶ በቀን አንድ ጫት ስንት ነው? 3 መቶ 4 መቶ ብር። ሲጋራ ስንት ነው? ባኬት መቶ ብር። እንደዛ ግን፣ አንተ ልጅ ወልደህ ስታሳድግ የነገ ተስፋ እየጣልክ ነው፣ አትከስርም። ስለዚህ አንተ ሶ ሲል ባጣጣ አትቅም፣ አታጨስ፣ ስርዓት። እኔም እንደዛው ይገባኛል ሃሳብሽን በሙሉ ተረድቼሻለሁ፣ ደግፌሻለሁ። ግን ስለማንችል ነው፣ አሁን ስለማንችል ነው። እንግዲህ ወደፊት ደግሞ እግዚአብሔር የሚያስተካክል እሱ ስላለን ወደፊት ብናየው ይሻላል ለማለት ነው። በተመልካች ፊት ለምን ዛሬ ቢቻል ኑሮ ቤተሰብ እነሱ

እህት ፈልጋለሁ በላቸው። አሁን አንችል ለማንም ውድ ቤተሰብ እንግዲህ እንደዚህ ካልክ ዝሮ እነሱም አስተያየት እንደሚሰጡ ከኔ ጎን እንደሚቆሙ ተስፋ አደርጋለሁ። እውነት እኔ አንችንም እንዲከፋሽ አልፈልግም። ፍቅር ግን ሌላ ጊዜ በቃ እግዚአብሔር ባለ ሰዓት ሌላ ጊዜ አሁን አንችልም። ይሄን ጥያቄ በተደጋጋሚ ጠይቀሽኛል፣ ይገባኛል። እኔማ በተመልካች ቤት እስኪ እነሱ እንግዲህ በሚሰጥ ኮሜንት እንግዲህ አብዛኛው ፐርሰንት እኔን ከደገፈኝ ትንሽ እኔ ሰው ስላላ አይደለም አቋሜን ታውቂዋለሽ ነው። ሰውማ ሰውማ በሰው ይገባል። ይሄን ነው

ታገኘዎች እንግዲህ ወደፊት እሱንም ወደፊት እንመካከላለን። ለልጃችን ጋራንትድ አባት ይዋ ለማንም ቤተሰቦቼ አናድክማችሁ ዛሬ ዝሩ ይህን ጥያቄ የምር ስሬ ስሊ ለቀልድ ወይ ለቪዲዮ አይደለም። አንዳንድ ሁለት ሰዎች እኛ ምን አገባ ምናምን ልትል ትችላላችሁ። ግን እኛ ስለ እኛ የሚመለከታችሁ ስንጣላ፣ ያዘናችሁ፣ ስንታረቅ ደግሞ የተደሰታችሁ ብዙ ቤተሰባዊነት የሚሰማችሁ ልጆች ስላላችሁ እህት ወንድሞቻችን ስላላችሁ በእናንተ ፊት ጠይቀው ብዬ ነው። ሰደይቱም ሊሄድ አትሄጂም፣ ልውለድ አትወልጂም። አይ ሀብ ኖት አይዲያ ምን እንዳሰበ ቤተሰብ። እንግዲህ ዛሬ እስኪ እናንተም በኮሜንት እሱም ትደግፋላችሁ። እኔ እንግዲህ እናንተ የአብዛኛው ፐርሰንት ወደሱ ከሆነ ኮሜንቱ እኔ በእናንተ ገባለሁ። ትንሽ ታገሹ። እውነቱን ነው ካላችሁ ግን ደግሞ እኔ እውነተኛ ሁኜ በነገራችን ላይ በአንቺና ትዳር ብቻ ያለ አይደለም፣ ሁሉም ትዳር ውስጥ እንደዚህ አይነት ሰጣገባዎች አሉ። ግን እሱ ያለው ስማ እግዚአብሔር የፈቀደው እኮ ነው። ሰው ያስባል እግዚአብሔር ይፈጽማል። ግን እኛ ካልጀመርነው እኛ ተስማምተንበት መውለድ አለብን ብለ ካላቀር እግዚአብሔር የሰጣቸው ጥበበኞች ስላሉ በዛ ጥበብ እንዳይወል እንዳይወለድ ካደረግን እግዚአብሔር ስለፈቀደው ማለት አንችልም። እግዚአብሔር ፈቅዷል አልፈቀደም የሚባለው ከመታቀብ ተከልክለ የሞከርክ ባለበት ታይም ላይ ልጅ ካልመጣ እግዚአብሔር ስላልፈቀደው ነው ትላለህ። ሱ እኔ እንግዲህ ባባሷ አይበላም። እና እንወዳችኋለን። ስለነበረም ቆይታ እናመሰግናለን። ሁላችሁም እያንዳንድ ኮሜንት ስጡን። እንግዲህ እንደሚያሸንፉ እርግጠኛ ነኝ። ባባም ያሸንፋል። ባባም ከኔ ጎን ነው በነገራችን ላይ እሺ። ቻው አልካቸው። በደንብ ቻው በላቸው። አዱ ቻው በላቸው። ቻው በላቸው። ቻው ባባ ማ በላቸው